ልጅ የምትይዙ የተቸገራቸው የተሰቃያችው እህቶቼ፣ መብቴ ሲስተም እነግራቸዋለሁ በተጠንቀቅ ስሙኝ። የስምንት ደቂቃ ቪዲዮ ነው። እስከ መጨረሻው አዳምቱን ለብዙ ቶቻችሁ ሼር አድርጉ። ለምን መሰላችሁ እንደዚያ ያልኳችሁ? ስራ ጠፍተዋል። አሁን ስራ የለም። ህፃን ልጅ ብዙዎቻችን ህፃን ልጅ መጠበቅ አንፈልግም፣ ምግብ መስራት አንፈልግም፣ አሮጌቶችን መጠበቅ አንፈልግም እንላለን። ግን ኢጃዛ ቤት እናሞቃለን፣ ከኔም ጭምር ማለት ነው። ነገር ግን በአሁኑ ሰዓት በዚህ በተወደደ ዶላር፣ ኢጃዛ ቤት ላለመቀመጥ ሲስተም መጠቀም አለባቸው። ሲስተሙ ምንድን ነው? ለምሳሌ ህፃን ልጅ ስትጠብቁ፣ ህፃኑ እንደተኛ ከእናቱ ጋር ሚሆን፣ የትም ይሁን እንደተኛ፣ ምግባችሁን ብሉ። የሚጠጣ ጠጡ፣ ትኩስ ነገር። ልብሳችሁን እጠቡ፣ ታጠቡ፣ ተጸዳዱ። ህፃኑ ሲነሳ ህፃኑን ለመያዝ እራሳችሁን አዘጋጁ። ህፃኑ እስኪተኛ ወይም እናቱ እስክትቀበላችሁ ድረስ በቃ ተዘጋጁ። ለምን መሰላችሁ? ካልተዘጋጃችሁ እየተሰላቻችሁ የምትሰሩ ከሆነ ህፃን ልጅ ማሰቃየታቸው ወይም መምታታቸው አይቀርም። በዲፕሬሽን ውስጥ ሆናችሁ ማለት ነው ግን ሚበላውን ሚጠጣውን ሚለበሰው ሚታጠበው ይሄ ሁሉ ለራሳችሁ ህፃኑ ከተኛ ካደረጋችሁ፣ ወላሂ አይደብራችሁም። ራሳችሁ እየጠበቃችሁ ትሰሩታላችሁ ማለት ነው። ነገር ግን እኛ ሀበሻ እንተኛለን መጥፎ ባህሪ ያለብን፣ ህፃኑ እስኪነሳ ድረስ እንተኛ ነው። ሌሎች ሀገሮች ምን እንደሚያደርጉ ታውቃላችሁ? ህፃኑ ተኛ ማለት ልብሳቸው ማጠብ፣ ልብሳቸው መቀየር፣ ጸጉራቸው ማበጠር፣ ለጸጉራቸው ማስክ መስራት፣ ለፊታቸው ምግብ ኩሽና፣ ለኩሽና መብላት፣ መጠጣት፣ ከዛ ህፃኑ ሲነሳ እነሱ ዝግጁ ይሆናሉ ማለት ነው። በቃ ያለ ድብሬሽን ከህፃኑ ጋር በጣም እየተዝናኑ ስራቸውን በተጠንቀቅ ይሰራሉ ከመዳሞች ጋርም ፒስ ይሆናሉ ማለት ነው። በጣም ተጠንቀቁ። የምትሰሩት መጥፎም ስራ ቢሆንም ለለውጥ እስከሆነ ድረስ የሚከብድ ስራ ቢሆንም ለለውጥ እስከሆነ ድረስ ራሳችሁን ማሳመን መቻል አለባችሁ። እራሳችሁን ካላሳመናችሁ ልትለወጡ አትችሉም። ስራ እያማረጣችሁ እጃዛ ቤት ትቀመጣላችሁ። እኔ በቅርቡ ማለት ነው ህጻን ልጅ ተጀልሽ አልሄድም፣ ምግብ ተጀልሽ አልሄድም፣ ጽዳት አለ ግን ክላስ የለው አልሄድም ስል አንድ ወር ቁጭ አልኩኝ ማለት ነው። አንድ ወር ቁጭ ብዬ አንድ ሺ ብር ጨርሻ አለሁ። አልበላሁ፣ አልጠጣሁ፣ አልለበስኩ ግን ብሩ የት እንደሄድ አላውቅም። ኢጃዛ ቤት አንዳንዴ እኔ እኮ ብዙ አመት ሰርቻለሁ ብለን ኢጃዛ ቤት አንድ ወር ልረፍ ምናምን፣ እርፍት አደለም ወላሂ። የኢጃዛ ቤት እርፍት እርፍት አደለም። ገብታችሁ ሀታ ብር ቢኖራችሁ በምን እንዳጠፋችሁ አታቆጥም። አትበላው፣ አትጠጣው 24 ሰዓት ትተኛላችሁ። ይርባችኋል። ደረቅ ህቡዝ እንኳን በጊዜ አታገኙ። ገንዘብ እያላችሁ እኮ ነው። ለምን ገንዘብ አንቺ፣ አሁን እኔ አሁን ገንዘብ አለኝ ኦኬ፣ ሌሎቹ የሌላቸውስ እነሱን ትጠብቃላችሁ። እነሱ እንደሚኖሩት ነው የምትኖሩት፣ ኢጃዛ ቤት ማለት ነው። እና አሮጊቶች የምትጠብቁ ከሆነ ምንም ጽዳት፣ ምግብ የምትሰሩ ከሆነ ከሰዎቹ ቀደም ብላችሁ ተነስታችሁ ብሉ ጠጡ ታጠቡ፣ ተጣጠቡ፣ ተጸዳዱ ማለት ነው። ከዛም ስራውን ለመስራት ዝግጁ ሁኑ። ራሳችሁን አሳምኑ። በቃ ይሄ ስራ ቢከብድም ገንዘብ የሚያስገኘኝ ስራ ነው። ነገ ገንዘብ ይዤ ተለውጬ የተሻለ ስራ ይኖረኛል፣ የራሴ የሆነ ቤት ይኖረኛል፣ የራሴ የሆነ ንግድ ይኖረኛል፣ የራሴ የሆነ ህይወት ይኖረኛል ነገ በሚል ተስፋ ነው መስራት አለባችሁ። አንድ ስራ ስትሰሩ እማትወዱት ስራ አትስሩ። ለምን ለምን መሰላችሁ? እንድዛምላችሁ፣ እማትወዱት ስራ ጭንቅላታችሁን ያላሳመነችሁበት ስራ ስትሰሩ ስህተት ትሰራላችሁ። እዛ ላይ ኪሳራም አለው። ሌላ ደግሞ ትግስት። እኔ አሁን በጣም ትግስት አጥቼ ነበር። የመጨረሻ ወጥ ላይ ከራሴ የደረሰብኝ ነው የምነግራችሁ። ትግስት አጥቼ የሆነ ጊዜ መዳም መትቼ ሶስት ሺህ ድራም ተበልቼ ነው የወጣሁት። ይገርማቸዋል ማለት ነው። ትዕግስት ያስፈልጋል። መታገስ መዳሞች ብዙ ጊዜ ሲቆጡ ሲናገሩ፣ ጥፋተኛ ብትሆኑ እሺ እሺ እሺ ምንም አይጎዳም። ግን ከነሱ ጋር አይ እኔ ልክ ነኝ እኔ አላጠፋሁም ብትሏቸው፣ እነሱ አይሰሙ እነሱ ያሉት ነው የሚሆኑ። እነሱ ጭንቅላታቸው ያሳመኑት እኔ መዳም ነኝ እኔ አሰሪ ነኝ የሚለው እንጂ እናንተ ልክ ሆናችሁ አልሆናችሁ አያገባቸው። እናንተ ደግሞ እኔ ልክ ነኝ እኔ ለምን ጥፋተኛ ያደረግሽኝ የምትሉ ከሆነ ስራችሁን ታጣላችሁ። እኔ በዚህ ምክንያት ስራዬን ስላጣሁ ነው። ገብቷችሁ? ሴትዮ በጣም ጠመደችኝ። እኔም ለምን ጠመደችኝ እኔ ስራዬን እየሰራሁ ነው ብዬ እኩል ከእሷ ጋር ግትር አልኩኝ። ኦኬ ስራዬንም አጣው የሁለት ወር ደሞዝም አጣሁ። ግን ግትር ባልሆን ትግስት ቢኖረኝ በዛን ሰዓት ሶስት ሺ ብሬን አላጣም ስራዬንም አላጣም። ቢያንስ ሶስት ሺ ብሬን ተቀብዬ በትግስት ለመውጣት በቃ ነበር። ታገሱ፣ ትግስት ይኑራችሁ። የሆነ ስራ አሳምኑት እራሳችሁ። ለምን እነሱ ኮ እናንተ እሰራለሁ ብላችሁ እኮ ነው የመጣችሁት አይደል? ይሄ ስራ እሰራዋለሁ ብላችሁ እስከመጣችሁ ድረስ ያ ነገር መጋፈጥ መቻል አለባችሁ። ተጠንቀቁ። ሕፃን ልጅ ደግሞ አትምቱ። ወላሂ፣ ካሜራ ይኑርም አይኑርም፣ አላህን ፍሩ። ፈጣሪያችሁን ፍሩ። ህሌናችሁን ፍሩ። ነገ ህሌናችሁ፣ ስትተኙ ህሌናችሁ የሚወቅሳችሁ ነገር አታደርጉ። በቃ ስትተኙ ሰላም አግኝታችሁ ተሰቃይታችሁ ሰው እናንተን ገፍቷችሁ ሰላም አግኝታችሁ የምትኖሩበት ስራ ነው መስራት አለባችሁ። በቃ ያ ስራ ብር እስካስገኛችሁ ድረስ ያ ብር ደግሞ እናንተ እስከተጠቃቀማችሁበት ድረስ ህሊናችሁን የሚወቅስ በተጨበረበረ ነገር፣ በተሳሳተ ነገር የሚመጣ ብር የምትጠቃቀሙት ብር እንዲመጣ አታደርጉ። ሀቂቃታን ፈጣሪም ይምራል። በቃ ሰውም ከሶ ወይም የሆነ ነገር ያድርጋል። ህሊና ግን ሁሌም ህሊና የያዘው ነገር ያዘው ነው። ያ ስህተት ልፋቀው ብትሉ ራሱ ህሊና የያዘው ስህተት አይፋቅም? እውነት ነው የምላችሁ። እና አትምቱ፣ ህፃን ስትይዙ በጣም ተጠንቅቁ። እነሱ ምናልባት እኮ መዳሞቹ አናዷችሁ ሊሆን ይችላል። እናንተ ህፃኖቹን ወይም አሮጌቶች የምታሰቃዩት ግን አደለም። አታድርጉ እንደዛ ህፃኖቹ ምን ባጠፉ ምን ባጠፉ? ስራችን ነው በቃ ይሄ ስራችን የአርባ ቀን እድላችን፣ እጣፋንታችን ነው እዚህ ቦታ እንድንመጣ ያደረገን ብላችሁ ራሳችሁን ማሰመን መቻል አለባችሁ። ራሳችሁን ካሳመናችሁ ወላሂ የማይ ያልፍ ቀን የለም፣ የማይ ነጋ ጨለማ የለም፣ የማይ ነጋ ሌሊት የለም፣ የማይመሽ ቀን የለም። ልንገራችሁ ሁሉም ነገር ያልፋል። ያ ግን የሚሆነው ከተቀበል ነው ከተቀበል ነው ያልፋል ካልተቀበል ነው ግን ከባድ ነው። ህሊናችን ምን እራሳችን እናሰቃያለን። አያቸ ገንዘብ እየተቀበልን እራሳችን ማጨናነቅ ማለት ነው። የምንፈልገው ገንዘብ እስከሆነ ድረስ ስራው ምንም ይሁን መሆን ለመስራት ዝግጁ መሆን፣ በቃ ማመቻቸት፣ እንዴት አርጌ ቀላል አድርገው ማለት ማሰብ መቻል አለባቸው። ቀጥላችኋለሁ በቀጣይ ደግሞ በአሪፍ ቪዲዮ መጣላችኋለሁ። የኔ ውዶች በጣም አከብራችኋለሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑ በአክብሮች ጠይቃችኋለሁኝ። እንሻላ በጥሩ ነገር እንገናኛለን። መጥፎ ነገር አላህ ያዝልን። ዶ አድርጉልኝ። በያላችሁበት የአለም ዳርቻ ያላህ ሰላም በእናንተ ላይ ይሁን። መልካም ጊዜ ይሁንላችሁ።